ጤና ይስጥልኝ እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ እንግዲህ ጠዋት ጠዋት በመረጃዎች በትንታኔዎች እና በሀሳቦች ከእናንተ ጋር ቆይታ የሚያደርግ ይሆናል። ዛሬም እንደተለመደው እንግዲህ መደበኛው የትንታኔ ፕሮግራሜን ወደ እናንተ የማቀርብ ይሆናል። ያው በአውሮፓ ቻምፒየንስ ሊግ ከፕሪሚየር ሊጉ እንዲሁም ከውስጥ ውድድሮቻቸው በኋላ ቡድኖች ወደ ትልቁ የውድድር መድረክ ይመጣሉ። ይሄ የውድድር መድረክ ያው ቡድኖችን ይበልጥ ምን ደረጃ ላይ እንዳሉ በአውሮፓ ትልቅ ስቴጆች ላይ ትልቅ ቡድኖችን በሚገጥሙበት ሰዓት ራሳቸውን የሚለዩበት የሚፈትኑበት ውድድር ይሆናል። ያው የየሊግ ውድድሮቻቸው ፐርፎርማንስ በአውሮፓ ቻምፒየንስ ሊግ የኤሊት ቡድኖች ጨዋታ ላይ የሚኖረው ኢምፓክት እንዲሁ በቀላሉ የሚተረጎም አይሆንም ያደገ ነው የሚሆነው። ቡድኖቻቸውንም ራሱ ለማየት ቡድኖቻቸው ያሉበትም ደረጃ ለመገምገም ይጠቅማቸዋል። ልክ መሪ ሆነው ወይም ደግሞ በውድድር አመቱ ተጽዕኖ ውስጥም ገብተውም ቢሆን ያላቸው የአውሮፓ ቻምፒየንስ ሊግ ከዚህ በፊት ግርማ ሞገስ እና ከዚህ በፊት የነበረው ጫና እንዳለ የሚቀጥሉ ቡድኖች ይኖራሉ፣ በሁለቱም ጠርዞች ውስጥ ሆነው ማለት ነው። ስለዚህ የቻምፒየንስ ሊግ ጨዋታዎች ይጠበቃሉ ትልልቅ ጨዋታዎች የሊግ ፐርፎርማንሳቸው ጥሩም ባይሆን የቻምፒየንስ ሊግ ውድድራቸው ጥሩ የሚሆኑ ቡድኖች ይኖራሉ። የሊግ ውድድሮቻቸውም ላይ ጥሩ ሆነው ደግሞ ኮንሲስተንትሊ የሚጫወቱ ቡድኖችን ስለምናገኝ ማለት ነው። ተጠባቂ የቻምፒየንስ ሊግ ጨዋታዎች እንግዲህ ቀጥለው ሲደረጉ ዝርዝሮችን ወደ እናንተ የማድርስ ይሆናል። የእነኚ ጨዋታዎች ክብደት እንግዲህ ወሳኝ የሚባለው ነገር የቡድኖቹ ያሉበት ኤግዚስተንስን ስለሚያሳይ ነው። እስኪ ቡድኖቹን እንመልከታቸው። ማን ከማን ይገናኛል? ዛሬ ከሚደረጉ ጨዋታዎች መካከል በጣም ተጠባቂ ጨዋታዎች ውስጥ ሊቨርፑል ከሪያል ማድሪድ ጋር የሚያደርጉት ጨዋታ ይኖራል። ይሄ በአለፉት አመታት የቻምፒየንስ ሊግ የፍጻሜ የግማሽ ፍጻሜ እና የሩብ ፍጻሜ ስታንዳርድ የሆነ ጨዋታ ነው። ሊቨርፑልም ሪያል ማድሪድም ያላቸው የቻምፒየንስ ሊግ ተሳትፎ እንዲሁ በቀላሉ የሚተረጎም አይደለም እና ይሄ ጨዋታ በጣም በከፍተኛ ትኩረት የሚጠበቅ ነው። አትሌቲኮ ማድሪድ ከዩኒየን ሴንት ጋር የሚያደርገው ጨዋታ ይኖራል። ዩቬንቱስ ከስፖርቲንግ ጋር ይገናኛል። ቶትናም ኮፐንሃቨን ጋር ይገናኛል። እንዲሁም ፒኤስጂ ከባየር ሙኒክ ጋር ጨዋታውን የሚያደርግ ይሆናል። ስላቪያ ፕራግ ከአርሰናል ጋር የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው። እነኚህ ጨዋታዎች እንግዲህ ትልቅ ትኩረት የሚሰጣቸው ጨዋታዎች ይሆናሉ። ያልኩትም የጨዋታዎቹ ክብደት የቡድኖቹ የመጡበት የሊግ ፐርፎርማንሳቸው ከፍተኛ እንደሆነ ስለሚታወቅ ነው። አርሰናል ስላቪያ ፕራን በሚገጥምበት ጨዋታ እንግዲህ ዛሬ ከባዱ ዜና የተጫዋቾች ጉዳት ነው። ለሚኬል አርቴታ በተለይ የተጎዱትን ተጫዋቾች እንዴት ወደ ቡድን እንቅስቃሴ ለማምጣት በቀጣዮቹ ጨዋታዎች መስራት አለብኝ ለሚለው የቤት ስራ ጥሎበታል። ምክንያቱም በበርንሌው ጨዋታ ተጫዋቾች ጉዳት አስተናግደዋል። ኖክ የነበራቸው ተጫዋቾች አሉ። እንዲሁም ደግሞ በቻምፒየንስ ሊጉ ጨዋታ የማይሰለፉ እድገታቸው ጥሩ ሆኖ በቻምፒየንስ ሊጉ ጨዋታ ላይ የማይሰለፉ ተጫዋቾች እንደሚኖሩ ግልጽ ነው። ከነኝ ተጫዋቾች መካከል የቡድን እንቅስቃሴ እድገቱ ላይ የሚገኘው የፊት መስመር ተጫዋቹ ቪክቶር ጆኬሬሽ አንዱ ነው። ጆኬሬሽ በዛሬው የስላቪያ ፕራህ ጨዋታ እንደማይኖር ትናንትና በነበረው የሚካኤል አርቴታ የመግለጫ ሰዓት ተናግሯል። ይህ እንግዲህ የተጫዋቹን የቡድን ተሳትፎ አድጎ በተመለከትንበት ማግስት የተፈጠረ ዜና ነው። ያው በበርንዴው ጨዋታ እንደተመለከታችሁት የአሲስት ፕሪ ኤክስጂው ላይ በጣም ጥሩ ተሳትፎ እያደረገ ነበረ የኮንስትራክቲቭ ወይም ደግሞ የግንባታ ጨዋታዎች ላይ የቡድኑ የንክኪ ጨዋታዎች ወደ መጨረሻ ጨዋታዎች ሄዶ ወደ መጨረሻው ጨዋታ እንቅስቃሴ ላይ ነገሮችን ለማስተካከል ነገሮችን ሪፍሬም ለማድረግ የሚሞክርበት ሩጫዎቹ በጣም ጥሩ ነበሩ ተጋጣሚን ችግር ውስጥ በመክተት በተለይ ኳስ ካጣ በኋላ አንድ ቡድን አብዛኛውን ጊዜ ከሚቸገርባቸው ፖይንቶች መካከል ተመልሶ የቡድን ቅርጾን ለማግኘትና በመከላከል ሶሊዲቲ ውስጥ ያለውን ነገር ማስተካከል ነው። ይሄንን ቶሎ ሳያገኙ የመከላከል ሶሊዲቲያቸውን ሳያገኙ ቶሎ ሄዶ የአርሰናልን የማጥቃት እንቅስቃሴ በመቆስቆስ እና የአርሰናልን የማጥቃት እንቅስቃሴ ከፍ በማድረግ ትልቅ ጥቅም ሰጥቷል ተጫዋቹ። ያው የዘንድሮ የውድድር ዓመት የአርሰናል አንዱ ፖዚቲቭ ከሚባሉት ፖይንቶች መካከል ይሄ ነው። የቪክቶር ዮኬሬሽ በየጨዋታዎቹ ጥሩ የሆነ መገኘት ማለት ነው። አርቴታ ከዚህ በፊት አንድ መግለጫ ላይ ጋዜጠኞች በተደጋጋሚ ጎል እያስቆጠር አይደለም ጎል እያስቆጠር አይደለም ጎል እያስቆጠር አይደለም የሚል ጥያቄ ይጠይቁት ነበርና፣ ጎሎች ይመጣሉ። ዋናውና ትልቁ ነገር በቡድን እንቅስቃሴ ተሳትፎ ላይ መኖሩ ነው በቡድን እንቅስቃሴ ተሳትፎ ላይ መገኘቱ ነው፣ ያ ለእኛ ፖዘቲቭ የሆነው ነገር ነው የሚል አስተያየት ሰጥቶ ነበር። እና አሁን ላይ የምንመለከተው አርሰናል ያ ነው። በቡድን እንቅስቃሴው፣ በቡድን እድገቱ ውስጥ ፖዘቲቭ የሆነ ነገር እየሰጠ ነው። ይህ ተጫዋች ግን ጉዳቱ ይህን ተጫዋች አርሰናል በሚፈልገው ልክ፣ በሚፈልገው ደረጃ እንዳያገኘው ገድቦታል። አሁን በቻምፒየንስ ሊግ ጨዋታ ባሳለፍነው የአትሌቲኮ ማድሪድ ጨዋታ ላይ የነበረው ኢምፓክት በግልጽ የሚታይ የነበረ። ያንን ኢምፓክት መድገም ይፈልጋል። ያንን ኢምፓክት በተደጋጋሚ ጨዋታዎች ማድረግ ይፈልጋል እና ይሄንን በጉዳት ምክንያት እንደማያደርግ ሲታወቅ፣ ያው ለተጫዋቹም ሳይኮሎጂ እንዲሁም ደግሞ ለቡድን ስራ እንቅስቃሴ ቡድኑ ማደግ በሚገባው ልክም እንዳያደግ ስለሚያደርገው በተለይ በእሱ እንቅስቃሴ የእሱ እንቅስቃሴ በጣም አስፈላጊ ስለሚሆን እንዳያደርግ ስለሚያደርገው ያው የማጥቃት ውስንነት ወይም ደግሞ ማጥቃት ጉድለት ያመጣል። ስለዚህ ይሄን የማጥቃት ጉድለት ሚኬል አርቴታ የማስተካከል ግዴታ ውስጥ ይገባል ማለት ነው። የሌሎች ተጫዋቾችን አጠቃቀም እንዲሁም የሌላ የቡድን ስትራክቸር ፈጠራ ላይ ያው እንዲገኝ ያደርገዋል። እንደምታውቁት በዘንድሮ የውድድር አመት ሚኬል አርቴታ በእያንዳንዱ ጨዋታዎች ላይ አብዛኛውን የጨዋታ ስትራክቸሮቹን ለማስተካከል የሚሞክር አሰልጣኝ ነው። ይሄ የአሰልጣኙን ጂኒስ መሆን በሚገባ የሚያሳይ እንደሚሆን ግልጽ ነው እና ሚኬል አርቴታ ዘንድሮም ቢሆን የተጫዋቾችን አቅም፣ የተጫዋቾችን ጥረት፣ የተጫዋቾችን በጨዋታ ውስጥ ጎልቶ መውጣትን አጋዥ በሆነ የጨዋታ ሀሳብ ይበልጥ እያጎላው ይመጣል። ይሄ አጋዥ የሆነ የጨዋታ ሀሳብ ተጫዋቾችን በሜዳ ውስጥ የተሻለ እንዲጫወቱ ያደርጋቸዋል። እሱ የሚፈልገው የፖዚሽናል ሱፐሪዮሪቲ ስለሆነ የቡድን እንቅስቃሴው የተሻለ ማደግ አለበት ብሎ የሚያስብ አሰልጣኝ ስለሆነ፣ በተለይም ደግሞ በፍሉድ በሆነ ሙቭመንት ላይ በኢንቨርትድ ፉልባኮች ወደ አማካኝ ክፍል በሚገቡ እንቅስቃሴዎች የመስመር ተጫዋቾች የዘጠኝ ቁጥር ተጫዋቾች በሚሆኑበት ሚና ውስጥ የዘጠኝ ቁጥር ወይም የስምንት ቁጥር ተጫዋቾች የቀኝ ወይም ደግሞ የግራ ተከላካይ በሚሆኑበት እንቅስቃሴ ውስጥ አብዛኛውን ጊዜ የጨዋታ ሀሳብ ያለ ሰው በመሆኑ የተጫዋቾችን የመተካካትና የተጫዋቾችን የእንቅስቃሴ እድገትን የሚወስንበት ደረጃው በጣም የሚደንቅ ነው። ራሱ ነው የሚወስነው። እንቅስቃሴያቸውን እድገታቸውን ራሱ የሚወስን አሰልጣኝ ማለት እንችላለን። በተለይም ደግሞ የሲቹዌሽናል አታክና ሲቹዌሽናል ዲፌንስ ላይ ተጫዋቾች ንቁ እንዲሆኑ ይፈልጋል። ሁኔታዊ የመከላከልና ሁኔታዊ የማጥቃት እንቅስቃሴዎች ላይ የተጫዋቾች ጥራት በደንብ እንዲገለጽ ነው የሚፈለገው። በአርቴታ የጨዋታ ስትራቴጂ ዳይናሚክ የሆኑ የአታኪንግ ስትራክቸሮች እንዲኖሩ ይፈልጋሉ። አሁን የቪክቶር ዮኬሬሽ ጉዳት ቀደም ሲል ያነሳሁላችሁ ከጉዳት ጋር የተገናኘ የአንድ ተጫዋች ጉዳት አለመሆኑ፣ የአንድ ተጫዋች ጉዳት ብቻ አይደለም የዮኬሬሽ ጉዳት። የዮኬሬሽ ጉዳት የስትራክቸርም ጉዳት ምክንያቱም ይሄ ተጫዋች በፌዝ ቢልድ አፕ ላይ በጣም ይሳተፋል፣ በሽግግሮች ላይ አለ። በእያንዳንዱ ሽግግር ከማጥቃት ሽግግር ወደ መከላከል ሽግግር በሚሄድበት ሰዓት ኢቭን በሪከቨሪ ሩጫዎች እያደረገ ሪከቨሪ ሲትዌሽኖችን ያርሰናል በመምራት ቪክቶር ዮከሬስ በጣም ጥሩ ተጫዋች ነው። በበርንሌ ጨዋታ ላይ ወደ አራት ሲዌሽን ሪከቨሪዎች ውስጥ ነበረ። በትራንዚሽናል አታክ ላይ፣ በሽግግር የማጥቃት እንቅስቃሴዎች ላይ ነበረ ተጫዋቹ እና ጉዳቱ ያው እንደ ተጫዋች ብቻ ቪክቶር ዮከሬስ የሚጎዳበት አይደለም። ይሄ ጉዳት የስትራክቸርም ጉዳት ልንለው እንችላለን ግን በዚህ ቦታ ላይ ያው ሌሎች ተጫዋቾችን የመጠቀም በተለይም ደግሞ ከዘጠኝ ቁጥር እንቅስቃሴ ጋር የሚቀርቡ የመስመር የማጥቃት አቅም ያላቸውን ተጫዋቾች ሚኬል አርቴታ ይጠቀማል ተብሎ ነው የሚታሰበው። ፊት ሆነው ለጨዋታው የሚዘጋጁ ተጫዋቾች ስትራክቸሩ ጋር እንዴት ይሄዳሉ ለስትራክቸሩ በምን ያክል ደረጃ ምቹ ናቸው የሚለው አብሮ የሚተረጎም ይሆናል ማለት ነው። ምክንያቱም ስትራክቸሩን ይዘው መሄድ መቻል አለባቸው። የተጫዋቾች ጉዳት ስትራክቸሩን እንዳይጎትትበት በደንብ የሚፈልግ የሚጨነቅም አሰልጣኝ ስለሚሆን ማለት ነው ሚኬል አርቴታ። በአርቴታ በኩል ያው ዘንድሮ ጥሩ ፖዚቲቭ የሚባሉ ነገሮች አርሰናል አለው። እንዲያውም ትናንትና አንድ መረጃ እየተመለከትኩ የኦፕታ ኮምፒውተር ይፋ ያደረገው ያሳለፍ ነው አመት የኦፕታ ኮምፒውተር ሊቨርፑል ሻምፒዮን ይሆናል የሚል መረጃ ይዞ ወጥቶ ነበር እና ይህም በሲዝኑ መጨረሻ ላይ ሊቨርፑልን ሻምፒዮን አድርጎታል። ዘንድሮ ደግሞ የኦፕታ ኮምፒውተር ይዞት የወጣው መረጃ አርሰናል የፕሪሚየር ሊግ ዋንጫውን ያነሳል በሚል ተንብየዋል። እንግዲህ ይሄ ኮምፒውተር አብዛኛውን ጊዜ ፕሪዲክሽኖቹ ትክክል ናቸውና በሲዝኑ አርሰናል ዋንጫውን ያነሳል የሚል ሀሳብ ሰጥቷል። በተለይም ደግሞ የዘንድሮ የውድድር አመቱን ጉዞ ከተመለከትን ወደዛ የሚያቀርብ ነውም ተብሏል። ያው 71 ፐርሰንት የፕሪሚየር ሊጉን ዋንጫ የማንሳት እድል አለው። ግንቦት ወር ላይ ነው ያለው ኮምፒውተሩ በዚህ የውድድር አመት ማንቸስተር ሲቲ በጣም ዝቅተኛ እድል የተሰጣቸው ቡድኖች መካከል አንዱ ነው። በተለይም ደግሞ ቁጥሩን ስንመለከተው ሲቲ በጣም ዝቅተኛ ቁጥር ነው የኦፕታ ኮምፒውተር የሰጠው። ምናልባት ሲቲ በዘንድሮ የውድድር ዓመት የሚያስመዘግባቸው ቀጣይ እድሎች ምንድን ናቸው የሚለው የሚጠበቅ ይሆናል። በፖይንት ደረጃ ስንመለከት አርሰናል በኮምፒውተሩ ያገኘው ፖይንት 81 ነጥብ አራት አራት ነጥብ አግኝቷል። ማንቸስተር ሲቲ 70 ነጥብ 73። ይህ ዝቅተኛ ቁጥር ነው። ሊቨርፑል 69 ነጥብ 97 አግኝተዋል። ቼልሲ 62 ነጥብ 76፣ ክሪስታል ፓላስ 59 ነጥብ 93፣ አስቶንቪላ 58 ነጥብ 63፣ በርንመዝ 58 ነጥብ 36፣ ማንቸስተር ዩናይትድ 56 ነጥብ አራት ሁለት ብራይተን 55 ነጥብ 8 ኒውካስል ዩናይትድ እንግዲህ ወደ 55 ነጥብ አምስት ደርሷል ማለት ነው። ያው የኦፕታ ኮምፒውተር እንግዲህ በአጠቃላይ የሰጣቸው ነጥቦች በሚመጣው የውድድር ዓመት ማን የተሻለ የውድድር ጊዜ ይኖረዋል በሚል ነው እንግዲህ አርሰናል ከሲቲ ወደ 11 ነጥብ አንድ የሚጠጋ ፖይንት በልጦ ነው እንግዲህ የዘንድሮውን የፕሪሚየር ሊግ ዋንጫ ያነሳል ሲል ኦፕታ ኮምፒውተር ያው ግምቱን የሰጠው ማለት ነው። ግምቱ ምን ያክል ይሳካል የሚለው ሲዝኑ ሲያልቅ የምንመለከት ይሆናል። ግን ዘንድሮ አርሰናል ካለው የዲፌንሲቭ ሶሊዲቲ የማጥቃት እንቅስቃሴ እንደገና እነኚህ ተጫዋቾቹንም በጉዳት ምክንያት እያጣ ተጫዋቾች ባለመኖራቸው የሚፈጠሩ ችግሮችን ሀንድል አድርጎ የሚቀጥልበት መንገድ ምናልባት የኤሊት ቲም ስትራክቸር ውስጥ እየገባ እንዳለ የሚያሳይ ነው። አሁን የቻምፒየንስ ሊግ ጨዋታ ከስላቪያ ፕራ ጋር ይጫወታል። ከዛ በፊት ከበርንሌ ጋር ከባድ ጨዋታ አድርጓል። በሊጉ ለአርሰናል በእንቅስቃሴ ቀላል ጨዋታ ቢሆንም በርንሌ ግን ከአቀራረብ አንጻር ዘንድሮ የስኮት ፓርከር ቡድን ይዞት ከመጣውና ለቡድኖች ከሰጠው ጫና አንጻር በሜዳ ላይ ከሚኖረው አፈጻጸም አንጻር ግን ከባድ ጨዋታ እንደሚሆን ኤክስፔክት ይደረግ ስለነበረ ከባድ ጨዋታ ልለው እንችላለን። ያን በቀላሉ አሸንፏል። አሁን ከስላቪያ ፕራ ጋር ደግሞ በጣም ወሳኝ የሚባሉ ተጫዋቾችን በጉዳት ምክንያት አጥተዋል። ለምሳሌ እንደነ ቪክቶር ዮኬሬሽ አይነት ተጫዋች በዚህ ጨዋታ እስካሁን ድረስ ባለው መረጃ እንደማይኖር፣ ልምምድም እንዳልሰራ ከትናንትናው መግለጫ በፊት በነበረው የትሬኒንግ ሴሽን አልተገኘም። ስለዚህ በትሬኒንግ ሴሽኑ ላይ ያልተገኘበት ዋነኛው ምክንያት ጉዳት ነው። ይህን ተጫዋች ያጣል ማለት ነው። በእንቅስቃሴ እንግዲህ ጉዳትም እያስቸገረው እነዚህን ጉዳቶች ሁሉ ይዞ የዋንጫው ቀዳሚ ሯጭ ቡድን ሆኗል አርሰናልና በኦፕታ ኮምፒውተር አርሰናል የዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ ያነሳል የሚል አስተያየት ወጥቷል። በፕሪሚየር ሊጉ እንግዲህ ዘንድሮ እንደምታዩት ጠንካራ ፉክር እየተደረገ ነው የሚገኘው። በተለይ ደግሞ የዘንድሮ የውድድር ዓመት የቻምፒየንስ ሊግ ተሳታፊ ቡድኖች ራሱ በፕሪሚየር ሊጉ የሚኖራቸው ሚና በቻምፒየንስ ሊጉ ረዥም ጊዜ መቆየትን በራሱ የሚኖረው ጫና አለ። ለምሳሌ አርሰናል አምና ሁለቱን ለማስሄድ እየተቸገረ ተመልክተን ነበረ። በእርግጥ ከስኳድ ደብዝ ጋር ያሉ ጥያቄዎች እንዳሉ ሆኖ ማለት ነው። ግን ዘንድሮም በውድድሩ ውስጥ ረዥም መጓዝ ለነዚህ ለሚጓዛቸው ሂደታዊ ለሆኑ ጨዋታዎችም ምላሽ እንዴት መስጠት አለበት የሚለው ኤክስፔክት ይደረጋል። ምክንያቱም ጉዳት በጣም ወሳኝ ጫና ስለሚፈጥር ማለት ነው። ምክንያቱም በየሲዝኑ አንዱ ትልቁ ጫና የሚባለው የጉዳት ሃፕን ማድረግ ነው። ትልቅ ተጫዋቾችን በጉዳት ምክንያት ሲያጣ ያ ጫና በቡድኑ አጠቃላይ የቡድን ስትራክቸር ላይ የሚፈጥረው ተጽዕኖ ስለሚኖር ማለት ነው። እንግዲህ ከጉዳት ጋር በተያያዘ አርሰናሎች አሁን ላይ ባለው መረጃ ማርተን ኦደጋርድ አልተመለሰም፣ ከሃያቨርትስ ተረስቷል ማለት ይቻላል። እንዲሁም የፊት መስመር ተጫዋቹ ጋብርኤል ሄሱስ ብቅ ብቅ እያለ ነው። እሱም እንግዲህ ይመጣል ተብሎ ይጠበቃል። በየጨዋታዎቹ ምን ያክል ፐርፎርም ያደርጋል አያደርግም። ምክንያቱም የጋብርኤል ሄሱስ የጨዋታው ጊዜ ፐርፎርማንስ የሚወሰነው ተጫዋቹ ባለው ነፃ የሆነ አእምሮና ነፃ የሆነ ከጉዳት የወጣ ጫና ነው። ስለዚህ ከጉዳት የወጣውን ጫና እንዴት ነው አሸንፎ ለአርሰናል አንድ ነገር መስጠት ያለበት የሚለው ኤክስፔክት ይደረጋል። ያው በዘንድሮ የውድድር ዓመት ጉዳት በጣም ብዙ አርሰናልን እየፈተነው ነው ስለሚገኝ ማለት ነው። ትልቅ ተጫዋቾችም በጉዳት ምክንያት እያጣ ነው። በጉዳት ለረዥም ጊዜ የነበሩት ተጫዋቾች ደግሞ ተመልሰው እንደገና ወደ ቡድን ለመምጣት ጊዜ እየወሰደባቸው ነው የሚገኘው። ይህ ደግሞ የቡድን እንቅስቃሴ ላይ የሚፈጥረው ጫና አለ። ምክንያቱም የተጫዋቾቹ አለመምጣት ለራሱ ለሚኬል አርቴታ አንዱ አስቸጋሪ ነገር ስለሆነ ማለት ነው። ሁሉንም ነገር እንመለከታለን ብሏል። እንግዲህ ሁሉንም ነገር እናያለን ብሏል። ያው አሁን የአርሰናል የጉዳት ዝርዝር ውስጥ በነገራችን ላይ አራት የጉልበት ህመምተኞች ያሉበት አርሰናል እንደሁም ትናንት እሱ የተናገረው ምንድን ነው አርቴታ፣ ዊ ሃቭ ፎር ኒ ኢንጁርድ ፕሌየርስ ብሏል። ጋብርኤል ሄሶስ ካይ ሃቨርትዝ ኖኒ ማድወኬ፣ ማርቴን ኦደጋርድ እነኚህ ተጫዋቾች አራት ተጫዋቾች ናቸው። ተመሳሳይ የጉልበት ጉዳት ነው ያጋጠመው። ያው ይሄ የጉልበት ጉዳት የእግር ኳስ ተጫዋቾች ጠላት ነው በጣም ይሄ ካሪየር ትሬትኒንግ ነው በጣም የተጫዋችነት ዘመንን ከሚያሳጥሩ የተጫዋችነት ዘመንን ችግር ውስጥ ከሚከቱ ጉዳቶች መካከል ነው ይሄ የጉልበት ጉዳት እና አንዱ ፈተና ውስጥ የገባው ማርሰናል ለዚህ ነው የተጫዋቾችን ጉዳት ያው መቆጣጠር አትችልም። በሜዳ ላይ እንቅስቃሴ እሱም እንደተናገረው የተጫዋቾችን ጉዳት መቆጣጠር አንችልም፣ ነገር ግን ማድረግ የምንችለው በፍጥነት ቶሎ አገግመው ወደ ሜዳ እንዲመለሱ ነው ብሏል። ያው በፍጥነት ቶሎ ሕክምናውን አድርገው ወደ ሜዳ እንዲመለሱ ማድረግ ብቻ ነው የሚጠበቀው እና አሁንም በርከት ያለው የአርሰናል ደጋፊ የሚፈልገው የቪክቶር ዮኬሬሽ አሁን ወደ ጥሩ ሪትም እየመጣ ነበረ። ተጫዋቹ ጥሩ እየተንቀሳቀሰ፣ የቡድን ኢንተግሬሽኑ በጣም ጥሩ ሆኗል። እድገት እያሳየ ነው። አንዳንዴ ጎል ማስቆጠር ብቻ አይደለም። ለቡድን እንቅስቃሴ በጣም ወሳኝ የሚባለው ጎል ከማስቆጠር በላይ በጎል ማስቆጠር እንቅስቃሴዎች ውስጥ መሳተፍ፣ በቡድን አጠቃላይ እንቅስቃሴ እድገት ውስጥ መቆየት። አጥቂዎች አብዛኛውን ጊዜ በቡድን እንቅስቃሴ እድገት ውስጥ አይቆዩም። በቡድን እንቅስቃሴ ውስጥ አለመቆየታቸው፣ እድገት ውስጥ አለመሆናቸው ምን ጫና ያመጣባቸዋል ማለት ነው። ተነጥለው ብዙ ጊዜ እንዲቆዩ እና የጫናው ተሸካሚ መሆን ላይ ለቡድኑ መስጠት የሚገባቸውን ስራ እንዳይሰሩ ያደርጋቸዋል። ግን የኬሬሽ የጫናው ተሸካሚ ነበር ማለት ይቻላል። ስህተቶችን ሲያረም እንመለከተው ነበረ ያለፉት ሁለት ጨዋታዎች ላይ በተለይ ጥሩ ነው። የቻምፒየንስ ሊግ እና የበርንሌ ጨዋታ ላይ በጣም ጥሩ ነበር። የአትሌቲኮ ማድሪዱ ጨዋታ እንዳያችሁት ጎል አስቆጥሯል። ጎል ከማስቆጠረውም ውጭ ቴክኒካሊ የሚያሻሽላቸው ነገሮች አሉ በርግጥ ግን አሻሽሎ የመጣቸውም ነገሮች አሉ። አንድ ቪዲዮ እየተመለከትኩ ቴሪ ኦንሪ ስለ ተጫዋቹ ኳስ ይዞ የሚሮጥበትን መንገድ እና ኳስ ይዞ እንዴት መሮጥ እንዳለበት እያስረዳ ነበር ና ከነ ስህተቶቹም ቢሆን በዘንድሮ የውድድር ዓመት ለአርሰናል እየሰጠ ያለው ነገር ባለፉት አራት ጨዋታዎች ጥሩ ነው። ኦንሪ የሚለው ኳሱን ይዞ የሚሮጥበት ዳይሬክት ፔኔትሬሽን አታክ ና የአግድሞሽ ሩጫውን አስፍቶ የሚሄድበት ደግሞ ለተከላካዮች ጊዜ እየሰጣቸው ነው። የሚሄድበት መንገድ ለተከላካዮች ጊዜ እየሰጠ ተከላካዮች እሱን እንዴት ወጥመድ ውስጥ መክተት እንዳለባቸው እንዲያስቡ እየረዳቸው ነው፣ እና ኳስ ይዞ የሚሮጥበትን መንገድ መቀየር አለበት፣ ኳስ ይዞ የሚሮጥበትን መንገድ ማስተካከል አለበት የሚል አስተያየት ሰጥቷል። ያው ከዓለማችን ምርጥ አጥቂ ከነበረ ሰው የዚህ አይነት አስተያየት አይሆንም ብለህ ጥላት ሄደ፣ ያው የምትቀበለው ነገር ይኖራል። ግን እድገቱን ግን በተመለከተ ቪክቶሪ ኩዌሬሽ የተሻለ እድገት ግን እየሰጠ ነው ለቡድን እንቅስቃሴ፣ ከነስህተቱም ቢሆን ማለት ነው ማጥቃቱ ላይ እና ይሄንን በቀጣዮቹ ጊዜያት የአርሰናል ደጋፊዎች ማየት የሚፈልጉት ነገር ይመስለኛል። ሊቨርፑል ሌላው በጣም ፈታኙ ጨዋታ ነው የሚያደርገው ዛሬ። የሊቨርፑል ጨዋታ ያው እንደምታውቁት በአሳለፍነው ሳምንት አስቶን ቪላን አሸንፏል በፕሪሚየር ሊጉ። ይሄ ዋን ዌይ ፍሪ ሊፍ ነው በአንድ ጎን ስንመለከተው በጣም ከፍተኛ የሆነ ችግር ውስጥ የነበሩት መርሲሳይዶች ይህን ጨዋታ ማሸነፍ መቻላቸው በጣም ትልቅ ነገር ነው። ምክንያቱም አንዳንዴ ምንድነው በዊኒንግ ዌይስ ውስጥ ለመምጣት መስመሩን አለማግኘት የቡድኖች ፈተና ነው። እንደ ሊቨርፑል አይነት ቡድን ደግሞ ተከታታይ ሽንፈትን ያለፉት ዓመታት የለመደ ቡድን አይደለም። ተከታታይ ሽንፈቶች የሊቨርፑል ቤት ትዝታዎች አይደሉም። ተከታታይ ድሎች ናቸው። የሊቨርፑል ቤት ትዝታዎችና ይህንን ይሄንን ድል አድርጎ አስቶን ቪላን አሸንፎ ለዚህ ጨዋታ መቅረቡ በሪያል ማድሪድ ጨዋታ ያው ሊቨርፑል የተሻለ የሳይኮሎጂ ፋክተር እንዲያገኝ ይረዳዋል የሚል እምነት አለ። ያው ከጨዋታው ቀደም ብሎ የቀድሞ የሊቨርፑል ተጫዋቾች አሰልጣኝ ጃቢ አሎንሶን ጨምሮ ማለት ነው በዴጎ ጆታ ኅልፈት የተሰማቸውን ሐዘን በጉንጉን አበባ በማስቀመጥ ገልጸዋል። ያው ትሬንት አሌክዛንደር አልኖልድ አብሮት ተጫውቷል። በህይወቱ ከባዱ ጊዜ የእሱም ሞት የሰማበት እንደነበረ ባለፈው ሲናገር ነበር። ይሄ ያው በህይወታችን ውስጥ የሚያጋጠመን ይሄ ከባዱ ጊዜ ነው፣ የዴጎ ጆታ ቤተሰብ ያጋጠመው ጊዜ ማለት ነው እና ይሄንን አስታውሰዋል። የሪያል ማድሪድ ተጫዋቾች ኮቹ ዣቪ አሎንሶን ጨምሮ ማለት የሊቨርፑል የልብ ሰው ዣቪ አሎንሶ። ምክንያቱም ሊቨርፑል ደጋፊዎችም የሚዘነጋ አይደለም፣ የራፋኤል ቤንቴዝ ያ ስኬታማው ዘመን ሲነሳ አብሮ ከሚነሱ ተጫዋቾች መካከል አንዱ ነው። ይሄ ተጫዋች ቤስት ፓሰር ነው፣ ቤስት ቴምፖ ኮንትሮለር ነው። የእግር ኳሱን የጨዋታውን እንቅስቃሴ ግለቱን መቆጣጠር የሚችል ተጫዋች ነው። ከዛ ውጭም የፋይናል ሰርድ ክሬተር ከሚባሉ ተጫዋቾች መካከል አንዱ እንደነበር ይታወሳል። አሁን ደግሞ በእግር ኳስ ሀሳቡ እንግዲህ ይዞት የመጣው ነገር ምንድን ነው እነሱ ይጫወቱ እኛ እናሸንፋለን የሚል ሀሳብ ይዞ መጥቷል ሌትም ፕሌይ የሚል ሀሳብ ነው ይዘው የመጣው ምክንያቱም እነሱ ተጫወቱ ማለት ብልጫውን ይወስዳሉ ወይም ደግሞ ያሸንፋሉ ማለት አይደለም ኪ የሚላቸውን የጨዋታ ስትራቴጂዎች ተግባራዊ እስካደረገ ድረስ የተጋጣሚው ቡድን እንቅስቃሴ ለእኔ አደጋ አይሆንም ብሎ የሚያስብ ነው በተለይም ደግሞ ተጋጣሚን አደገኛውን ቦታ መከልከል የሚል ሀሳብ አለው አደገኛውን ቦታ የሚከለክልበት መንገድ በተጋጣሚ የስማርት ወፍ ቲንኪንግ ውስጥ ገብቶ ተጋጣሚ የተሻለ እንዳያስብ በመገደብ ነው ይህን ነገር የሚያደርገው። ምክንያቱም ስፔሱን ይቆልፈዋል፣ ሰዎችን እንዳያልፉ ያጥራል። ከዛ ውጭ በዛ እንቅስቃሴ ላይ ደግሞ የተሻለ ስማርት የሆኑ ተጫዋቾችን አፖይንት ያደርጋል ማለት ነው፣ እዛ ቦታ ላይ ይሰይማል ማለት ነው። ስለዚህ እነዛ ተጫዋቾች እንቅስቃሴውን ኮንትሮል ያደርጉለታል። እነሱ ይጫወቱ በሚመጡ ሰዓት ግን የሚያገኙት ምንም ነገር የለም ብሎ የሚያስብ አሰልጣኝ ነው። እንግዲህ የጃቪ አሎንሶ እና የቀድሞ ቡድኑ ጨዋታ እንግዲህ በምሽቱ የሚጠበቅ ጨዋታ ነው። ጨዋታዎቹን ተከታትለን ደግሞ ሰፊ ዘርዘር ያለ ጉዳይ ዘን የምንመጣ ይሆናል። የፖድካስቱ ቤተሰብ ግን ላይክ አድርጉ። ላይክ እያደረጋችሁ ሼር እያደረጋችሁ ኮሜንት ስጡ። እንዲሁም ለዚህ ፖድካስት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትዘንቁ። ጥሩ ቀን ይሁንላችሁ።